የዮሐንሱን ግን ወንጌል አስራ አንድ ከቁጥር አስራ አንድ ከዚህም በኋላ ወዳጃችን አልአዛር ተኝቷል። ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ኢየሱስ ስለሞቱ ተናግሮ ነበር እነርሱ ግን ስለአንቀል ፈመተኛት የተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጽ አልአዛር ሞተ። እንድታምኑ በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። እንግዲህ ስለዚህ ዲድሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርቱ ከእርሱ ጋር ዘንድኛ ደግሞ እንሄድን አለ። ኢየሱስን በመጣ ጊዜ በመቃብር እስከ አሁን አራት ቀን ሆኖ ታገኘው። ቢታንያም አስራ አምስት መናፊ ያህል ለኢየሩሳሌም ቅርብ ነበረች። ከአይሁዱም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበር። ማርታም ኢየሱስ እንደ መጣ በሰማኝ ጊዜ የተቀበለው ወጣል። ማርያም ግን በቤት ተቀምጣ ነበር። ማለትም ኢየሱስን ጌጣሆ ያም ተበዚህ ኖረ ምትሆን ወንድሜ ባልሞተም ነበር። አሁንም ከእግዚአብሔር የምትለምነው ሁሉ እግዚአብሔር እንዲሰጣው ቃለ አለችው። ኢየሱስም ወንድምሽ ይነሳል አለ። ማርያምን በመጨረሻው ቅር በትንሣኤ እንዲነሳው ቃለ አለችው። ኢየሱስም ትንሣኤና ሕይወትን የነኝ ይያም ቢሞት እንኳ ሕያው ይሆናል። ያውም የሆነን የሚያምንብኝ ለዘላለም አይሞትም። ይህን ታምኛለሽን አላል። እርሷም አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ፣ የእግዚአብሔር ልጅ እንደሆነን ያምናለሁ አለችው። ይህን ብላ ሄደች። እኅቷንም ማርያም በስውር ጠርታ መምህሩ መጥቷል፣ ሊጠራሽም አላለቻል። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣል። ኢየሱስም ማርታ በተቀበለበት በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደሩ አልገባም ነበር። ለአጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማለታ ፈጥና ተነሳችና እንደመጣች ባየ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ፣ ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተም ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷ ከእርሷ ጋር የመጡት አይሁድ ሲያለቅሱ አይተው በመንፈሱ አዘነ በራሱም ታወከ። ወዴት አኖራችሁት አለ። እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ። ስለዚህ አይሁድ እንዴት ይወደው እንደነበረ እዩ አሉ። ከእነርሱ አንዳንዶቹ ይህ የዕውሩን ዓይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበረ አሉ። ኢየሱስም ደግሞ በራሱ አቅሎ ወደ መቃብሩ መጣ። ዋሻ ነበረ፣ ድንጋይም ተገጥሞበት ነበር። ኢየሱስ ድንጋዩን አንሶ አለ። የሞተው እህት ማረታ ጌታ ሆይ ከሞተ አራት ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርሁሽ ምን አለ። ድንጋዩንም አነሡት። ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለ ሰማኸኝ አመሰግንሃለሁ። ሁልጊዜ እንድትሰማኝ አውቃለሁ፤ ነገር ግን አንተ እንደ ላክኸኝ ያምኑ ዘንድ በዚህ ዙሪያ ስለ ቆሙት ሕዝብ ተናገርሁ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ። ፊቱም በጨርቅ እንደተጠመጠመ ነበረ። ኢየሱስም